ሰላም ጤና ይስጥልኝ። ክብራትና ክብራን እንደምን አላችሁ? ዛሬ እንግዲህ በዚህ ቪዲዮ ላይ የምንመለከተው ስለ ቡና ነው። ቡና እንግዲህ በጣም ተወዳጅ ከሆኑ መጠጦች ውስጥ አንዱ ነው። ጥናቶች እንደሚያሳዩት የቡና ተጠቃሚዎች ለብዙ ከባድ በሽታዎች የመጋለጥ እድላቸው በጣም አነስተኛ ነው። እንግዲህ ቡና ካለው ዝቅተኛ የካሎሪን እና የስም መጠን የተነሳ በጣም አስፈላጊ መጠጥ ነው። እንግዲህ አንድ ስኒ ቡና በውስጡ 0 ፐርሰንት ቅባት፣ 0 ፐርሰንት ኮሌስትሮል ዜሮ ፐርሰንት ሶዲየም፣ ዜሮ ፐርሰንት ካርቦ ሃይድሬት፣ እንዲሁም ዜሮ ፐርሰንት ስኳር እና አራት ፐርሰንት ፖታሲየምን ይዟል። እንግዲህ ቡና ካሎሪን፣ ስብ ወይም ደግሞ ኮሌስትሮን አይሰጥም። ይህም እንግዲህ በጤናቸው ላይ የማይጎዳ መደበኛ መጠጥ ለሚፈልጉ ሰዎች ተመራጭ ያደርገዋል። ከቡና ተጨማሪ የተመጣጠነ ምግብ ለማግኘት ካሰባችሁ እንግዲህ የተለያዩ የቡና መጠጦችን ለምሳሌ ማኪያቱ ሞቻ ካፑችኖና የመሳሰሉትን በመምረጥ መጠጣት ትችላላችሁ ማለት ነው። ሌላው እንግዲህ ቡና መጠጣት ክብደት ለመቀነስ ይረዳል። እንግዲህ ቡና በየቀኑ የሚጠጡትን ጨምሮ አብዛኞቹ ግለሰቦች ቡና መጠጣት ለክብደት መቀነስ ፍጹም ማበረታቻ እንደሆነ አያውቅም። ነገር ግን ከሚሰጣቸው ብዙ ጠቀሜቶች መካከል አንዱ ክብደት መቀነስ ነው። እንግዲህ ቡና በሰውነት ውስጥ ያለው የግልኮስ መጠን ለማዘግየት የሚረዳ ክሎሮጂኒክ አሲድን ይዟል። ይህ ማለት እንግዲህ ከምግብ በኋላ ቡና ከጠጣችሁ ሰውነት አነስተኛ የግልኮስና የቅባት ሴሎችን ይይዛል። ስለዚህ ቡና በክብደት መቀነስ ሂደት ውስጥ የሚያጸረ ንጥረ ነገር ምግቦችን ይዟል። እንግዲህ ቡና በካይፍን የበለጸገ በመሆኑ የሜታቦሊክ እንቅስቃሴን ለማነቃቃት ይረዳል እና የኃይል መጠንን ይጨምራል። ቀደም ሲል እንደተገለጸው እንግዲህ ቡና ዝቅተኛ የካሎሪን ይዘት ያለው መጠጥ ሲሆን ብዙውን ጊዜ ስብ ወይም ኮሌስትሮልን አላያዘም። ይህ እንግዲህ በየቀኑ ቡና በመጠጣት ብዙ ክብደት እንዳትጨምሩ ያደርጋችኋል ማለት ነው። እንግዲህ ብዙ ሰዎች ወደ ጂም ከመግባታቸው በፊት ጥቂት ደቂቃዎች ቡና መውሰድን ይወዳሉ የሚሆነበት ምክንያት እንግዲህ ሜታቦሊዝምን በከፍተኛ ሁኔታ ስለሚያሻሽል ስፖርት በሚሰሩበትም ጊዜ ውጤታማ እንዲሆኑ ያደርጋል። እንግዲህ ከክብደት መቀነስ ጋር ተያይዞ ማስተዋል ያለባቸው ጉዳይ መጠጣት ያለባቸው ቡና ያለምንም ተጨማሪዎች ነው ማለት ነው። ይህም ማለት እንግዲህ ስኳር፣ ክሬም፣ ወተት ወይም ደግሞ ሌላ ተጨማሪ ጣዕሞችን መጨመር የለባቸው። ምክንያቱም እንግዲህ ጣዕም ያላቸው ነገሮች ካሎሪን ስላላቸው ክብደት እንድትቀንሱ አያደርግም። ሌላው እንግዲህ ከነዚህ በተጨማሪ ቡና ሌሎች ብዙ ጠቀሜታዎች ይኖራሉ። እንግዲህ ቡና ምልክቶችን ለመቆጣጠር አልፎ ተርፎ የተለያዩ የጤና ችግሮችን ለማስወገድ ይረዳል። እናም እንግዲህ ከቡና ዋነኛ ጥቅሞች መካከል እንግዲህ አንደኛው የካርዲዮ ቫስኩላር ጤናን ያሻሽላል። እንግዲህ ቡና አዘውትሮ መጠጣት ለደም ግፊት መጨመር አስተዋጽኦ ሊያደርግ ይችላል፣ ነገር ግን ይህን ተጽዕኖ ከጊዜ ወደ ጊዜ ይቀንሳል። ጥናቶች እንደሚያሳዩት እንግዲህ በቀን አንድ ወይም ሁለት ሲኒ ቡና መጠጣት ስትሮቅን ጨምሮ በርካታ የልብ እና የደም ቧንቧዎች በሽታዎችን የመድጊያዝ እድልን ይቀንሳል። ይህ ማለት እንግዲህ ቡና በጊዜ ሂደት የተሻለ የልብ ጤናን ይሰጣል ማለት ነው። እንግዲህ በንጽጽር በሰውነት ውስጥ ያለው እብጠትም እንዲቀንስ የሚያደርግ ይሆናል ማለት ነው። ሌላኛው የቡና ጠቀሜታ እንግዲህ የማስታወስ ችሎታን ማሻሻሉ ነው። እንግዲህ ቡና የማስታወስ ችሎታን ለመጨመር ፍጹም እንደሆነ ይቆጠራል። እንግዲህ እያደግን ስንሄድ የማስታወስ አቅማችን ይዳከማል እና እንደ አልዛይመርስ ዲመንስ እና የመሳሰሉ ከማስታወስ ጋር የተገናኙ በሽቶች የመጋለጥ እድላችን ሰፊ ነው። እናም እንግዲህ በየቀኑ ቡና መጠጣት አእምሮን ጤናማ እና ደህንነቱ የተጠበቀ በማድረግ የነርቭ ሴሎችን እንቅ ያደርጋል እንዲሁም የአንጎል ተግባርንም የሚያሻሽል ይሆናል ማለት ነው። ሌላኛው እንግዲህ ቡና ወሳኙ ጠቀሜታ ለጉበት ነው። እንግዲህ የቡና ጠቃሚ ባህሪያት አንዱ የጉበት ተግባራን ጤናማ ማድረግ ነው። ጉበት እንግዲህ በሰውነት ውስጥ ብዙ ተግባራትን የሚያገለግል ወሳኝ አካል ነው። እናም እንግዲህ ደህንነቱ የተጠበቀ እንዲሁም ማድረግ አስፈላጊ ነው እና እንግዲህ ቡና ለዚያም በጣም ጥሩ ነው ማለት ነው። እንግዲህ የቡና አዘወትሮ መጠጣት የጉበት ካንሰርን፣ የሰባ ጉበት በሽታኝ፣ ሄፕተክስ እና አልኮልሆ ሲሮሲስን ለመከላከል ይረዳል። እንግዲህ በየቀኑ ቡና የሚጠጡ ሰዎች ለአንዳንድ የጉበት በሽቶች የመገለጥ እድላቸውም በጣም አናሳ ነው። ምክንያቱም እንግዲህ ቡና ጥራቱ በደም ውስጥ የሚገኙ ጤናማ ያልሆኑ የጉበት ኢንዛይሞችን ቁጥር ለመቀነስ ይረዳል። ሆድንም ለማጽዳት የሚረዳ ይሆናል ማለት ነው። ወደ ሌላኛው ስናልፍ እንግዲህ ሌላኛው የካንሰር አደጋን መከላከሉ ነው። እንግዲህ ቡና ጠቀሜታ ጥናቶች እንደሚያሳዩት እንግዲህ በየቀኑ ቡና መጠጣት ለተወሰኑ የካንሰር አይነቶች ማለትም እንደ የጉበት ካንሰር፣ የጡት ካንሰር፣ የአንጀት ካንሰር እና የፊንጢጣ ካንሰር የመሳሰሉ የካንሰር አይነቶችን የመያዝ እድሎችን ዝቅተኛ ያደርጋል። እናም እንግዲህ ቡና በሰውነት ውስጥ ያለውን እብጠት ለመቀነስ በጣም ጥሩ ነው። እንዲሁም የእጢ እድገትንም የሚከላከል ይሆናል ማለት ነው። ሌላው እንግዲህ በጸረ ሙቀት አማቂዎች የበለጸገ ነው ቡና። እንግዲህ የቡና በርካታ የጤና ጠቀሜታዎች በጸረ አንቲ ኦክሲደንት ይዘቱ የተያዙ ናቸው። እናም እንግዲህ በቡና ውስጥ እንደ ፖታሲየም፣ ማግኔዚየም፣ ቫይታሚን ቢቱ፣ ቢስሪ እና ቢፋይፍ እንዲሁም ማንጋኒዝ የመሳሰሉ ጥሩ ጸረ ባክቴሪያዎች ይገኛሉ። ይህም እንግዲህ በርካታ የጤና ጥቅሞችን እንዲሰጥ ያስችለዋል ማለት ነው። ሁለተኛው እንግዲህ ሌላኛው የሁለተኛው የስኳር አይነት ማለትም ታይፕቱ የስኳር አይነትን በሽታ እንዳትጋለጡ ያደርጋል ወይም ደግሞ ስጋትንም ይቀንሳል። እንግዲህ ያለ ስኳር ቡና መጠጣት በየቀኑ ለእያንዳንዱ ቡና በአማካይ በሰባት ፐርሰንት ለስኳር በሽታ የመጋለጥ እድልን ይቀንሳል። ስለዚህ እንግዲህ ጠዋት ላይ ቡና ከጠጣችሁ ቡና ከጠጡ ጋር ሲነጻጸር ለሁለተኛው አይነት ወይም ደግሞ ታይፕቱ የስኳር በሽታ የመጋለጥ እድላችሁ በ28 ፐርሰንት የሚቀንስ ይሆናል ማለት ነው። ሌላኛው እንግዲህ በደንብ የሚታወቀው እንግዲህ ጭንቀት መቀነስን ነው። እንግዲህ ቡና በአንጎል ውስጥ ከፍ ካለ ዶፓሚን የተሰራ ነው። ዶፓሚን በሰፊው እንደ ተድላ መድኃኒት ተብሎ ይጠራል። ምክንያቱም እንግዲህ ዶፓሚን ለመጨመር አንድ ነገር መጠጣት የበለጠ ደስተኛ ያደርጋል። እናም እንግዲህ ጭንቀትንም የሚቀንስ ይሆናል ማለት ነው ቡናን መጠጣት ማለት ነው። እንግዲህ የቡና የጎንዮሽ ጉዳቶች አሉት ጠቀሜታዎቹ እነዚህም ቢመስሉም እንደ ማንኛውም እንግዲህ ጉዳት ይኖረዋል። በጣም ብዙ ቡና በደም ውስጥ ከፍተኛ የጭንቀት ሆርሞኖችን ያመነጫል። ይህም እንግዲህ ፍርሃትንና ጭንቀትን ብቻ ያመጣል። በጣም ብዙ ካይፊን በምትጠጡበት ጊዜ መጨነቅ ሊከሰት ይችላል። ስለዚህም በመጠኑ ነው መሆን ያለበት ማለት ነው። ሌላው እንግዲህ እንቅልፍን መከልከሉ ነው። እንግዲህ ቡና በተለይም ከዘጠኝ ሰዓት በኋላ የምትጠጡ ከሆነ የእንቅልፍ ማታ ላይ እንቅልፋችሁን የሚያዛባ ይሆናል። እንግዲህ በአጠቃላይ ቡና ብዙ የአመጋገብ ጥቅሞች አሉት። እናም ክብደትን ለመቀነስ ይረዳል። የማስታወስ ችሎታም ከፍ ያደርጋል። እንግዲህ የምግብ ፍላጎትንም ለመጨመር ወሳኙ ነው። እንዲሁም ጉበትንና ለልብ ጤናማ ለማድረግ እና በካንሰር የሚያዝ እድል ለመቀነስ ይረዳል። ይሁን እንጂ በመጠኑ መወሰድ ነው ያለ እና ልክ እንደሌላው ነገር ከመጠን በላይ መጠኑ ወደ ያልተፈለገ የጎንዮሽ ጉዳት ሊያመራ ይችላል ማለት ነው። እነዚህም አሲዳማነት፣ ከፍተኛ ጭንቀት፣ ደካማ የማዕድን ንክኪነት መጠንና የእንቅልፍ መርሃ ግብር መቋረጥን የሚያካትት ይሆናል። ስለዚህ በአጠቃላይ ቡናን በመጠኑ በጠጡ ተመራጭ ነው ማለት ነው። እንግዲህ ውድ ቤተሰቦች ለዛሬ የነበረ አይሆፕ በዚህ ቪዲዮ ላይ ጠቃሚ መረጃ እንዳገኛችሁበት ሀሳብ፣ አስተያየት እንዲሁም ጥያቄ ያላችሁ በታች በኮሜንት ማስፈሪያው ላይ ማስቀመጥ የምትችሉ ይሆናል ማለት ነው። በቀጣይ በሌሎች ቪዲዮዎች እንገናኛለን። ከዛው በያላችሁበት ፈጣሪ ሰላሙን ያብዛላችሁ። ደህና ሁኑ።